እናንተ ለምንድን ነው የምትገቡት? ጀስት እንዳልኩ ዋላ መዛብን ለመስራት አልጎሪዝም ተረዳ የሚዲያ ቲክቶክ ላይ ተጠቅሞ መዛብ ለመስራት እና ደግሞ ኮሚኒኬሽን ከሰቦቹ ጋር ምናምን በተለያዩ ፐርሰንታት እንወባለን እናግን እናንተ ልጅ ናችሁ። ከሰው ጋር ለመግባባት ነው ምንልሽ። አሁን እዚህ ጋር ምንም የሆነ መጥፎ ነገር ብሰማኝ ምናምን ያንን ቴለሬት በማድረግ እድሜው ደርሷል፣ ትልቅ ሰው ነው። እናንተ ግን ልጅ ናችሁ። የምታዩት ነገር ይሰብራችኋል፣ የምታዩት ነገር ያበላሻችኋል። ስለዚህ አሁን አይደለም ለምታይነ ላይቭ ላይ ብለህ ለመግባት እንደዛ ብለህ ነው የምትታስበው ማለት ነው። ያው በእኛ ደረጃ ላይ ቲክቶክ አያስፈልግም ብለህ ነው የምታስበው ማለት ነው። አዎ አዎ፣ ማትሰሪበት ከሆነ ፌመስ ካልሆንሽ አይሰራልሽም። በአስራ ስምንት አይነት ውስጥ ቲክቶክ ስልሽ ፌመስ ከሆንሽ አትሊስት ገንዘብ ትሰሪበታለሽ። ፌመስ ካልሆንሽ ግን አትሰሪበትም። እና ለእንደናንተ አይነት ልጆች ደግሞ አይሆንም ቲክቶክ ላይፍ ላይ ማታቁት። በጣም ብዙ ስራ ሰው ጋላሪ ስለሞላ አይደለም ሰው ቲክቶክ ላይ ግስት በግስት ስለሆነ አይደለም። ውስጥ ለውስጥ በጣም ያስነውር ብዙ የሚሰራ ሀውል አለ። እናንተ ደግሞ ለዛ ልጅ ናት ብራይት ቲቸር ስላላችሁ ለዛ ነው። ጸልዩ፣ አንብቡ፣ ክላሳችሁ ላይ ተኩሩ፣ በኖርማል ወይ ገንዘብ ስሩ አልኩ። ቆይ ሃይማኖት ምንድነው? የለኝም ሃይማኖት የለ አ ክርስቲያን ነን ምንድን ነው የምትጨቀጭቅኝ? አሁን ኢየሱስ ክርስቶስ ጌታ እንደሆነ አምናለሁ። ነው እሺ፣ ትመሰክራለህ? እሱ እንደ ሞት አለ ከሞት ግማሹን ኦርቶዶክስ ምናምን ሃይማኖት ንት አሁን ላይ ሃይማኖታዊ ነው ማለት ነው። አንዴ አንዴ፣ ለዚህ እኮ ነው መጀመሪያ፣ ስሚኝ የምልሽ ለዚህ ነው መጀመሪያ ስሚኝ። እኔን ለመከራከር ሳይሆን ስሚኝ። አሁን ኦርቶዶክስና ጴንጤን አታንሽኝ። እኔ ክርስቶስ የክርስቶስ ተከታይ ነኝ ክርስቲያን ነኝ። ሚሚዬ ቴንክዩ እሱማ ይገባኛል እኮ ሰው የምደው አይደክምም አይባልም። ማንኛውም ሰው ይደክማል። ግን ደግሞ እሱም ደግሞ የሚያበረታ አይደል? እየበረታኩ እኮ ነው እየኖርኩ እኮ ነው። ያልኳችሁን ስለማትሰሙ እኮ ነው። የመጀመሪያው ማለት ነው ለመዳን ለመዳን የመጀመሪያው የመጀመሪያውም ቁልፉ ነገር ምን እንደሆነ ታውቂያለሽ? ኃጢአተኛ እንደሆንሽ ማመን ደካማ መሆንሽን ማመን ስህተተኛ መሆን አልቻልኩም ነው። ስጋ ለባሽ ነው፣ ግን አሁን አንድ ቀን እመለሳለሁ፣ እግዚአብሔር የወደደ ቀን እኔ ስችል እመለሳለሁ ካልኩሽ እኮ በጣም አጭርና ግልጽ መልስ እኮ ነው። አሁን እኔ አልተለወጥኩም፣ ኃጢአተኛ ነኝ አልኩኝ። የተለወጠ እሷ ደግሞ ተለውጭ ያለው ነ ብታምንም ባታምንም ያለኝ ፕራክቲካል ነገሬ ከእግዚአብሔር ጋር የሚያቀራርብ ነገር ነው ያለችኝ እሷ ስለዚህ ማቴዎስ ሰባትን ቁጥር አንድን አንብብ ይበል እስኪ እሺ አንብላለሁ ሀጢያተኛ ነኝ ስትል ግን እዚህ ጋር ሀጢያተኛ ነኝ እያልክ ሀጢያት ትሰራለህ ማለት ነው ያው አባባል እንደዛ ነው የሚመስለው ሀጢያተኛ ነኝ ሀጢያተኛ ነኝ ሀጢያት ትሰራለህ ለምን ሀጢያትን መሆኑን እያወቅህ ለምን ትደግመዋለህ መቼስ ሀጢያት እንትን አይባልም ግን አላ እያወቁ መስራት መጽሐፍ ቅዱስ ላይ ይላል። ደካማ ነኝ ብልሃል፣ ቅድም ግን ስጋ ደካማ ነው፣ መንፈስ ግን ብርቱ ነው ይላል መጽሐፍ ቅዱስ። ያ አይኖ አሁን እኮ ለዛ መልስ እኮ ነው ማቴዎስ ሰባትን አንብብ ያሉ። እሺ ሰባት አንድ ላንብብል። ያላችሁ ፈቃድ ነው እኔ ቃድ ነው። አንዴ አንዴ፣ ስሙ እኔ እናንተም እኩል አይነት የመዳን ስቴጅ ላይ ነው። በምንም ተአምር ቄሱን ብታመጪ ፓስተሩን ብታመጪ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሎታል ጎሎባቸዋል፣ አይደል? በዴሊ በምታደርጉት ነገር ኃጢአት ያት ሰሪ እንሰራለን እንሰራለን፣ ግን እለት በእለት በየቀኑ አሁን ከነጋ ኃጢአት አልሰራሽም ያ ኃጢአት ሰራሽ፣ እኔም ኃጢአት ሰራ። ለመዳን የሚወስድብን ፕሮሰስ የተለያየ ፕሮሰስ ነው አይደለም። ሁለታችን ምንድ ነው? ምን ስናደርግ ነው? ኃጢአት ከሰራሽ አመንሽ። መጀመሪያ አመንን፣ ሁለታችን አመንን፣ ዳን። ከዛን እለት በዕለት፣ ለምትሰሪው ኃጢአት ምን ስታደረጊ ነው ስርየት የሚፈጸምልሽ? ትንጸልኝ ነው፣ ንስሐ ስትገቢ፣ ቅዱስ ቁርባንን ስትወስጂ ስለዚህ ቅዱስ ቁርባንም የተዘጋጀው ንስሐም የተዘጋጀው ኃጢያተኛ ስለሆነ ነው። የእኔና የእናንተ የሚለየው የእኔ ላይቭ ላይ አያችሁት፣ እኔ አመንኩበት፣ እናንተ ደግሞ ትሰራላችሁ፣ አላመናችሁበትም። አሁ ለምሳሌ እሷ ቅድም እኔ ላይ ስትፈርድ ነበረ፣ ኃጢያት ሰራች ማለት ነው ፍራፍሬ እኮ አይደለም እና ምንድን ነው ያው አስተምሪኝ ምከሪን ያልከኝ ነው። ምከሪኝ ባልከኝ ነገርኩ፣ ግን አንተ ከኝ ማቴዎስ ሰባት አንድ ብለ ፈረጭብኝ። ያልከኝ ግን እኔ አውጥቻለሁ፣ ያን ስትይ ነበረ አንቺ። አሁን እኔ ቅድም ያልኳችሁ፣ አሁን ወደዚህ እኔ በእምነት ነገር ብትከራከሩ ችግር የለም። እስከ መጨረሻው መከራከር ይችላለሁ። ቅድም ያልኳችሁ የምሬን ነው። እግዚአብሔር በሚያውቀው ለእናንተ ጥሩ ከማሰብ ነው። ላይፍ ላይ ምንም አትሰሩ ያልኳችሁ እንዳትበላሹ ነው። ይሄ በእምነት ይሄ ሪሊጅን ዋይዝ ሳይሆን ኖርማል በኖርማል ወሬ ነው። እንደዚህ ያልኩሽ 18 ነሽ 18 አሁን የብሰድብሽ ሶስት ቀን አራት ቀን ልታደርግሽ ትችላለሽ። ገብቶች አላ ገና ስሜትሽ ገና ልጅ ነሽ አልበሰልሽም። ያ ከመጥፎነት አይደለም ያልኩሽ ከመስካሉናችሁ ገንዘብ ማትሰሩበት ከሆነ ላይቭ ላይ ስሜታችሁን ከመጉዳት እና ጊዜያችሁን ከማቃጠል ውጪ በሰውኛ ነው የመከርኳት። ጸልዩ፣ እናንተ እንድትበረቱ መጽሐፍ ቅዱስ አንብብ ብዬ ያልኳት እንደ ልጅ ንቄሽ መስሎሽ። አንቺ ግን አንቺ ምን አልሽ? ልጅ ነኛ አትመክረኝም ብለሽ ነው የምታስበው። አዋቂ ነሽ፣ እሺ፣ አዋቂ ነሽ አልኩሽ። ግን እዚህ ላይቭ ላይ የሚደርስብሽ ቡሊም ሆነ ሌላም ነገር ሆነ ስሜትሽን ስለሚጎዳው ነው ላይ ባት ይያልኩሽ። ገብተሻል? ስለ መጽሐፍ ቅዱስ ለምንማማ ደሞ በደንብ እንማማር። የምታውቁትን መጽሐፍ ቅዱስ ያዙ። ከዛ ምንም አቆ መጽሐፍ ቅዱስ ያዝ፣ በደህነትም ዙሪያ በሌላም ዙሪያ ንጓይ። እሺ ገብተሻል? ሲጀምር ያሹ መጽሐፍ ቅዱስ ላይ አሁን ያሹ መጽሐፍ ቅዱስ ላይ ሴት ልጅ በአደባባይ እንድትናገር አልፈቅድም፣ ዝም ትበል አይልም? ጳውሎስ ይላል። አላነበባችሁ? አንደኛ ጢሞቴዎስ ምራፍ ሁለት ላይ መሰለኝ። በአደባባይ ዝም ትበል ካለ መጽሐፍ ቅዱስ መታተብ፣ በአደባባይ ዝም ነው ማለት አለብሽ እልሻለሁ። ከኔጋር መከራከር የለብሽም። እያንዳንዱ የመጽሐፍ ቅዱስ ነገር አንቺ እኔ ጻድቅ ነኝ ስላልሽ ብቻ ታረጊያለሽ ማለት አይደለም። እኔ ኃጢአተኛ ነኝ ስላልኩ ብቻ ኃጢአተኛ ነኝ ማለት አይደለም። ቦታ አለ ወጥሻላ። ሲጀመር እምነት ለራስሽ ነው። ከዳንሽ በኋላ ነው ሰውን እንዲድ የምጠዋ እንድን ግን ሰው መንገድ ላይ ሄደሽ እየሰበክሽው በኢየሱስ ክርስቶስ አምናለው አልኩ አምናለው ኢየሱስ ክርስቶስን መከተል እፈልጋለሁ ግን ደክም ያለው ካልኳችሁ ምንም አታረጉም እኮ ተቋረጠ። አይ ቲንክ ጉድ ነው ዘንድ መምከርም አልተቻለም። ማንም ሰው ጽድቃችሁ የመርገም ጨርቅ ነው ይላል አድሩ ነው። ብዙዎቻችሁ ታውቁ ይሆናል። የመርገም ጨርቅ ማለት ሴቶች በድሮ ዘመን የሚያረጉት ሞዴስ ማለት ነው፣ እንደ ሞዴስ የሚጠቀሙበት እና የሆነች ልጅ እያለን የሆነች አስተማሪያችን ስታስተምር ምናለች፣ ሞዴስ አሁን ሴት ልጅ ተጠቅማ የወር አበባ ያየችበትን ሞዴስ ብታጥቡት ብታጥቡት ይነጻል እንጀራ ትበሉበት አላችሁ? አስቀምጣችሁ አጥባችሁት አይንጹ ነው ብላችሁ አምናችሁ አትበሉበትም። ምን ማለት ነው? ጸድቃችሁ የመርገም ጨርቅ ነው ማለት ምንም ምንም ብትታጠቡ አትጸዱም ነው፣ አይነጻም። የሚያነጻችሁ ምን እንደሆነ ታውቃላችሁ? የክርስቶስ ደም ነው። የክርስቶስ ደም ደግሞ ለሜላት ለብቻ ለሙን ለብቻ አይደለም የፈሰሰው፣ እንደ አጠቃላይ ለህዝብ ነው የፈሰሰው፣ ለሰው ሁሉ ነው የፈሰሰው። ስለዚህ አንድ ሰው በክርስቶስ ደም አምኝ ያለው ካለ ምን ታረጊዋለሽ? የክርስቶስ ደም ነው ከኃጢአት የሚያነጻኝ ካልኩኝ ምን ታረግኛለሽ? ለአንቺም የተከፈለልሽ ደም ነው ለእኔም የተከፈለልኝ ደም ነው። አለቀ። መከራከር መጨቃጨቅ አያስፈልግም እኮ ወገዋችሁ። ስራችሁ ይፍረስ፣ ስለ መጽሐፍ ቅዱስ የምታስወሩን ከምግባር ከምግባር እይ የተለየ እምነት ሞት ነው ይላል። ልክ ነው ሰብሊና እንደዛ አይደለም የሚለው። እምነት ያለ ስራ ሞት ነው ነው የሚለው ቃሉ። ቃል በቃል ስናወራው እቺን ወርድ ደግሞ የምትጠቀሙት አሁን ለምሳሌ እቺ ልጅ አሁን ለምሳሌ የሚታረጋቸት እንዴ፣ አታርጓት ብቻ እምነት ያለ ስራ ሙት ነው ይላል። እቺን ነገር ሀበሻ ምን ያረጋል? ይሰነጥቃትና ለሚፈልገው ነገር ይተረቁማታል። ልክ ሞን ኃጢአት ሲሰራ እምነት ያለ ስራ ሙት ነው ወይ ደግሞ አንተ አምነ አልሰራውም ስለዚህ ሞትሃል ትላላችሁ እናንተ። ስትሳደቡ ግን ያቺን ቃል አትጠቀሟትም። ዴይሊ በምታረጉት ነገር ስርቆት ሊሆን ይችላል፣ ሙስና ሊሆን ይችላል፣ ምንም ነገር የፈለገ ነገር ኃጢአት ብታረጉ ልክ ይሄ ነገር ሲፈጠር እናንተ ጋር አትጠቀሟትም። ሌላ ሰው ግን ኃጢአት ሲሰራ እምነት እኮ ያለ ስራ ሞት ነው። በክርስቶስ ከዳንክ በኋላ ለምንድን ነው ኃጢአት